በዚህ ቤት እግዚአብሔር ይሰራል። የማህፀን ካንሰር ተብዬ አጋጣሚ ሆነው ከሆስፒታል ከህቴ ጋር እየመጣሁኝ እግዚአብሔር እንደዚህ አንቺ ቃለ አሞች ብሎ ተነ እግዚአብሔር መልካም። ከዛ በኋላ በጣም ብዙ በጣም ህመም ነበረው። ቤተሰብ ሁሉ በቃ መቶ የማይጸል የማያለቅስ ህ እና በቃ በዛ መሀል እያለ የሁ ፕሮግራም ቀስ በጣም እያቃተኝ ማለት ነው እና እዛ ሰው ተመሽለኝ እና ዘይት በእጁ አርኮ እስቲ ቀቢ እዚህ አካባቢ አለኝ። በእውነት ወደ ላይ ሄድኩኝ፣ እዚህ አካባቢ ቀባሁኝ። ከዛ በኋላ በሚገርም ሁኔታ ባለቤቴ ጋር ሆስፒታሉን የሚገርም ሁኔታ፣ እግዚአብሔር መልካም ነው። ቤተሰብ ሁሉ ሰው ሁሉ እስካሁን የለም። ካንሰር፣ የማህፀን ካንሰር እና እጤ ሁለት ነው። እንትኑ ወረቀቱ ላይ ያ ብዙ ስለቆየ ወደ ካንሰር ቀይሯል። እና እግዚአብሔር መልካም ነው። እስካሁን የሚያውቁኝ ሕዝብ አሁን ሰፈር የሚያቆኝ ሰዎች ሁሉ ከኋላ ዞር ስል አያምሩም። በውነት በቃ እዚህ የሆነ የመሰከርኩት ግን ሲመጡ ሰዎች እቤት መተው ሲያዩ እንዲአሁን እኮ ተመልሰሽ አትመልክሽም። አሁን እግዚአብሔር እኮ ፈወሰኝ። አሁንም እግዚአብሔር ትልቅ ነው። አሜን። እግዚአብሔር መልካም ነው። አሜን። አሁን ደግሞ ጆሮዬን በጣም ነው የሚያምነኝ ቆንጆ ለጸደነቱ ቸርች የሆነም ቦታ ሄደ ምንድነው በቃ ነው፣ ይሄን ካልደፈንኩ ቸርች ውስጥ አልቀመጥም። ከዛ እዚህ አሁን ቁጭ ብዬ ሲያቅተኝ ከሷ ሶፍት ተቀብዬ ማለት ነው። በቃ አይሰማም፣ ይኸው አይሰማም።

እግዚአብሔር ሰው ዘመን ይባላል። በጣም ማለት በቃ ከምለው በላይ ሌላው ቀርቶ ባለቤቴ ከታማንኩ በዚህ ደጅሽ ልለፍ ነው የሚል ፕሮግራም እንኳን ባይነው በዚህ በኩል ልጅሽ ልለፍ ይለኛል። በቃ ይገረማል። በአንተ ወንድሞቼ በቃ የኔ እናት ናት። አሁን እዚህ ጋር የምትቃወመው እና ሁሌ ነገር አለ እና ይገርመኛል። እህቶች የማያምሩ ወንድሞቼ ሁሉ እዚህ መተው እሚገርም አገልጋይ ነው ብሎ አባቴ ጋር ሁሉ ሄዶ አንድ ማያምሩ ወንድሜ እዚህ ከአንተ ጀርባ በአባቴ እዚ ቃል ነው የሚሰራው እና እዚህ አንተ ቸርች ጀርባ ያለው ብለ ከባለቤቱ ጋር ሄዶ ሁሉ ገርሞታል እና እግዚአብሔር በአንተ ይሰራል። እኔ ከዛ በሽታ እየፈወሰ ጌታ በአንተ ነው ያለ በእውነት እግዚአብሔር ይሰራል። ባ ገና ትሰፋለሁ ከባለቤቴ ጋር ገና ይሰፋል። እንደዚህ በቴሌቪዥን ስና ገና ፓስተር አዴ እንደዚህ ነው የሚሰፋው። ገና ትሰፋለህ። እዚአብሔርግ ባንለኔ እድል ሰጥቶኛል የእግዚአብሔርን ፊት ያየሁት እዚህ ቤት ነው። እኔ ጌታን ያወቅሁት የዛሬ ምናልባት የእድሜ ግማሽ ነው። ቤተሰቦች በጌታ ስለነበሩ ማለት ነው። ግን የጸገነት ትናት እዚህ እዛ እየመጣቸው ባለቤቴ ወደ አላ ሲሌ ግን ብዙ ውጣ ውረድ ነበረ። ከዛ ደሞ የባለቤቴ ልጅ ነበረና ቤቱ ይገባኛል ብሎ ቤቱ ሰብሮ ገብቶ ቤተሰብ የእሱም ቤተሰቦች የልጁ ቤተሰቦች በቃ እሷ ልጅ ስለሌላት ከእሱ ብሎ እዚህ መጥቼ ነው ጌታ በአንተ የተናገረ ከአንቺ አይወሰድም አለ